ዩናይትድ ቤት የቡድኑን ቁልፍ ተጫዋቾች እናነሳለን። በተለይም ሶስቱን ተጫዋች በተለየ መንገድ እናነሳለን። ከዛ ውጪ የማንችስተር ዩናይትድ አንዳንድ ጨዋቶችን ማየት ግድ ስላለን እነኝን ጨዋቶች መርጠን እናነሳችኋለን። ሰር ጂም ራትክሊፍ ያረጋጉትን ጉዳይ እንነግራችኋለን። የእሳቸው አንድ ቃል ዩናይትድ ቤት ትልቅ መረጋጋትን ፈጥሯል። የማንችስተር ዩናይትድ አለቃ ሩበን አሞሪም ካሪንግተን ተመልሰው ያዩት ነገር አለ። ካዩም በኋላ ምን አሉ የሚለው እንነግራችኋለን። ከዛ ውጭ ስለ ማንቸስተር ዩናይትድ ያነሷቸው አንዳንድ ነጥቦች አሉ። ጆሽኳ ዜርኪዚ፣ ፋብሪዚዮ ሮማኖ ከዩናይትድ ዝውውር ጋር በተያዘ የዩናይትድን ጨዋታ የተመለከተ እንነግራችኋለን። በርካታ መረጃዎች ተካተዋል። በአርድር ዓመት ብዙ የግብ ተሳትፎን ማስመዝገብ የቻሉ የማንቸስተር ዩናይትድ ተጫዋቾችን ብንዘረዝር ብራያን ምቤሞ ከአናት እናገኘዋለን። ሰባት የግብ አስተዋጽኦን በዩናይትድ አለው፣ ቁጥር አንድ ነው። ብሩኖ ፈርናንዴዝ አምስት፣ ካዜሜሮ አራት እያለ ይቀጥላል። ከዛ በኋላ ቤንያሚን ሼሽኮ፣ ሃሪ ማጓየር፣ አማዲ ያሉ በሶስት ሶስት እግቦች ላይ ተሳትፏል። የዩናይትድ ግንባር ቀደም ተጫዋቾች ናቸው። ዩናይትድ በራስ ላይ የተቆጠሩ ሁለት እግቦችን ማግኘት ችሏል። በፕሪሚየር ሊግ የመጀመሪያ ሳምንት አካባቢ የነበሩ ናቸው እነኚህ። ማቲያስ ኩኛ፣ ሜሰን ማውንት፣ ሳይደን ሄቨን፣ ዲያጎ ዳሎት፣ ፓትሪክ ዶርጉ፣ ማቲያስ ዴ ላይት እና ሉክሾም በአንዳንድ ግብ ላይ በአሲስትም ቢሆን ወይ በማስቆጣ ተሳትፈዋል። ግን የብሪያን ቤሞን ያክል የግብ አስተዋጽኦ ያለ የለም። በተለይም ሶስቱ ብሪያን ቤሞ፣ ብሩኖ እና ካዜሜሮ ዘንድሮ በዩናይትድ ግቦች ላይ በስፋት የተሳተፉ ናቸው። አማድ ዲያሎ፣ ብሪያን ቤሞ እና ኑሱር ማዝራዊ ለአፍሪካ ዋንጫ ሲሄዱ ዩናይትድ እና ማንን ይገጥማል የሚለውን እናንሳ። በጣም ወሳኝ ጨዋታ አሉት ብለን የአርሰናልና ሲቲን ብቻ ነው የነሳ ነው። በእርግጥ የአርሰናልና ሲቲ ጨዋታ ምናልባት በአፍሪካ ዋንጫ ላይ ብሔራዊ ቡድኖቹ ምን ያለ ርቀት ይሄዳሉ የሚለው ይወሰናል። ለሲቲም ለአርሰናንም ጨዋታ ሊደርሱ የሚችሉበት እድል ሊኖር ስለሚችል ማለት ነው። ከዛ ውጭ ግን ዲሴምበር 21 ላይ ካስቶም ቪላ ጋር ያውን ቪላ ፓርክ ላይ፣ ዲሴምበር 27 ኒካስልን ኦልትራፎርድ ላይ፣ ዲሴምበር 30 ወልቭስን ኦልትራፎርድ ላይ፣ ጃንዋሪ 3 ሊድስን በሊድስ ሜዳ ድረስ ሄደው ይገጥማሉ። እንዲሁም ሮብ ቀን የሚደረግ ጨዋታ ለጃንዋሪ 7 በርንሌን ተርፎሞር ላይ እንዲሁም ሳተርዳይ ጃንዋሪ 17 ሲቲን በኦልትራፎርድ እንዲሁም ጃንዋሪ 24 ላይ አርሰናልን በኤምሬስ የሚገጥሙበት ጨዋታ በጣም በትልቁ ይጠበቃል። እነ ጨዋቶች ላይም ለዩናይትድ ምናልባት የሲቲና የአርሰናል ጨዋታ ወደ አፍሪካ ዋንጫ መጠናቀቂያው ሰዓት ላይ የሚደረጉ ጨዋቶች ናቸውና የካሜሩንና የአይቮሪኮስት እንዲሁም የሞሮኮ ጉዞ ምን ያህል ነው የሚለውም በትልቁ የወስኗ እነኝን ተጫዋቾች በማጣት ሂደቱ ላይ ሩበን አሞሪም ስለ ሰር ጂም ራትክሊፍ በሚዲያ ላይ ወጥተው አንድ ቃለ መጠይቅ ላይ አንድ ነገር ተናግረው ነበረ ሩበን አሞሪ መቼ ነው የሚባረረው መቼ ነው የሚሰናበተው በተለይ የመጀመሪያዎቹ አራትና አምስት የፕሪምየር ሊግ ጨዋታ የሚሉ ትችቶች ሲቀርቡ እሳቸው ሩበን አሞሪ ገና ሶስት ዓመት በዩናይትድ ይቆያል ብዙ መሻሻሎችን ያመጣል ክለቡ ጊዜ ያስፈልገዋል እና ሶስት ዓመት አለው በሶስት ዓመት ውስጥ ቡድኑ ያሻሽላል ካሉ በኋላ በዩናይትድ ቤት ከፍተኛ የሆነ መረጋጋት የሚዲያውንም ጫጫታ ያረገበ ብለውታል በርካቶች በእርግጥ የዩናይትድ ወቅታዊ ብቃትም የሚዲያውን ጫጫታ እንዲረገብ እንዳደረገ ይታወቃል ካስታወሳችሁ አንድ በእንግሊዝ የሚገኝ እውቅ ጋዜጠኛ ዩናይትድ ምክንያት የሚዲያ ሰዎች ሀብታም ሆነዋል ከድህነት ወጥተዋል ምክንያቱም በየቀኑ ስለ ዩናይትድ ስለሚዘግቡ ማለቱ ይታወቃል ነገር ግን አሁን ያንን የሚዲያ ጫና የሰር ጂም ራትክሊፍ ያ ቃለ መጠይቅ በብዙ ተጽዕኖ እንደፈጠረና ሚዲያውን እንዳረገበ ነው ሚረር ስፖርት ይዞት የወጣው። በማይሰር ዩናይትድ እሳቸውም ሩበን አሞሪም ይህን እድል የእሳቸውን ቃለ መጠይቅ በኋላ ቡድኑን ወደ አሸናፊነትና ወደ ተከታታይ ድል እንዲሁም ወደ ተከታታይ ጨዋታ ለሸነፍ ባይነት እንደቀየሩት ይታወቃል። ወደ ካሪንግተን ስመለስ አሉ ሩበን አሞሪ በ ቶትናሞት ሆትስፐር ስቴዲየም ሄደ። ሁለት ለሁለት ጨዋታ እንደተጠናቀቀ ይታወቃል። ስመለከት የገባኝ ነገር ቡድን የተወሰኑ ክፍተቶች እና ለማሸነፍ ብዙ የራቀ ቡድን ሆኖ አግኝቼዋለሁ። ብዙ ማሻሻል ያለብን ነገር እንዳለና ብዙ እንደሚቀረን የገመገምኩት ከካሪንግተን ከተመለስኩና ጨዋታውን ቁጭ ብዬ ከተከታተልኩት በኋላ ነው ብሏል። ለፍጹምነት የራቀን ነበርን፣ እናም ያንን በጣም ማስተካከል ይጠበቅብናል ብሏል። የሩበና ወሪ ቡድን ከኖቲንግሃም ፎርስት ጋር ሁለት ለሁለት ከቶትናም ጋር ሁለት ለሁለት የመጨረሻ ሁለት ተጫዋቾች ላይ ያጠናቀቀበት ውጤት እንደነበረ ይታወቃል። አምና አካባቢያችንን ለመረዳት የአካዳምን ሁኔታ ለማወቅ የትኛው ታዳጊ ምን አይነት ችሎታና የት ቦታ ይጫወታል የሚለውን ለማወቅ ጊዜ አልነበረንም ብለዋል ሩበን አሞሪም። ዘንድሮ በሁሉም ነገሮች ላይ ጣልቃ ገብቼ እየተሳተፍኩ ነው። የክለቡ ስፖርቲንግ ዳይሬክተርም ታዳጊዎች ላይ እየሰራ ነው እና ብዙ ነገር ታያላችሁ በቅርቡ፣ ብለዋል። ታዳጊዎች ለዩናይትድ ዩናይትድ ለመጫወት ባይመጡን እንኳን ለምናደርገው ግዢ የፋይናንስ ምንጭ ሆናሉ። ትኩረት ሰተን እየሰራንባቸው ነው ብለዋል እሳቸው። ስለዚህ አንድ የአካዳሚ ተጫዋች ለዩናይትድ አልተጫወተም ማለት ዩናይትድ አልተጠቀመም ማለት አይደለም። ዩናይትድ ያንን የአካዳሚ ንጹህ ትርፍ ያገኛል ብሏል። እንደሚታወቀው የአካዳሚ ተጫዋች መሸጥ ንጹህ ትርፍ ነው ወይም ደግሞ መቶ ፐርሰንት ትርፍ ነው። ውድ ቤተሰቦቻችን፣ ይህም ለፋይናንሻል ፌር ፕሌይ ህጉ በጣም ጠቃሚ እንደሆነ ይታወቃል። ለማይሰሩና መጫወት ክብር ነው ታዳጊዎችን ጠንቅቀው ማወቅ አለባቸው ብሏል። ምናልባት በዚህ ጉዳይ ላይ እሳቸው ያነሱትን ሀሳብና ጋዜጣዊ መግለጫ ኖቬምበር 19 ረቡዕ ምሽት በቃል ስፖርት ዩቲዩብ ቻናል በነቀቅ ነው ዜና ላይ በስፋት አንስተ ነው ነበር። ጆሽኳ ዜርኪዚ ወጣቶቻችን ነገሮችን አቅለለዋል ብለዋል። በማንቸስተር ዩናይትድ ያሉ ወጣት ተጫዋቾች ነገሮችን በጣም ያቀላሉ ብለዋል። በማንቸስተር ዩናይትድ ብዙ ወጣት ተጫዋቾች ያሉ የእግር ኳስ እውቀታቸው ችሎታቸው በታዳጊነታቸው በጣም አስደንቆኛል ብለዋል። የሌስ አንድሮ ማርቲኔዝም ከጉዳት መመለስ ለማንቸስተር ዩናይትድ ትልቅ ግልጋሎትን እንዲያገኝ ይረዳል። ከሱ የሚገኘው ሚና በጣም ትልቅ ነው እያለ ይገኛል። በማንቸስተር ዩናይትድ በኩል የነጆሽኳ ዜርኪዚ ጨምሮ ሳውሌ ሳንድሮ ማርቲኔስ ከአርጀንቲና ብሔራዊ ቡድን ጋር ልምምድ ሲያደርጉ እንደነበረ ይታወቃል። ያው ብሔራዊ ቡድን ግዳጃቸውን ጨርሰው አብዛኞቹ ተጫዋቾች ትላንትና ተመልሰዋል፣ ዛሬም ይመለሷሉ። በካሪንግተን ልምምዶች ይካሄዳሉ። ከሰዓታት በኋላ ሩበን አሞሪም በቀጣይ ጋዜጣዊ መግለጫ በሳምንቱ ጨዋታ በኤቨርተኑ ጨዋታ ጋዜጣዊ መግለጫ እንደሚሰጡ ይጠበቃል። ማይሰር ዩናይትድ የካሬማ ደሜን የቅርብ ሰዎች አነጋግሯል ነገር ግን ከቦሩሲያ ዶርትመንድ ጋር አንድም ንግግር አላደረገም። ከክለቡ ከተጫዋቹ ቅርብ ሰዎች ጋር ግን ውይይት ማድረጉን እኛም ነግረናቸዋል። ዩናይትዶች አስደናቂ በጣም ምርጥ ታለንት ያለው በጣም ፈጣን የአስር ቁጥር ተጫዋች አሁንም ማምጣት ይፈልጋል ትራንዚሽን ላይ ነው ያለው ወይም ዩናይትድ ሽግግር ላይ ነው ያለው የሚለውን ነገር ግን በር